ይኩም ጀም አንዴት ናችሁ? ደህናናቸሁ? አልሐምዱላ ዛሬይማሳያችሁ አጎ ከተማ የሚሄድ ትንሽ ግን ብዙ ብር ያዘቃ ነው። 95750 ብር የፈጀ ነው። ኦብንም አላት ስ0 በስ0 ዲቴቤየሚል አብራችን ቆዩ። በመጀመሪያ ግን እሱን ለመፍታት ይሄንን ማየት አለባችሁ። እዚ ጋ የሚያማምር ብዙ ጊዜ ቪዲዮ ስሰራ ስለምታየ ያው የልጅና ስትሆኑ ለልጆቿ የሚያስፈልግ ነገር ሁሉ ታዘኛለች። እዩት እንዴት እንደሚያምር ማሻላ። ይሄንን በሁለት ሺ ብር ሂሳብ ሶስት ሀባ ገዝቼላታለሁ። ከለራቸው የተለያዩ ነው። ይሄ ልሙጥ ነገር ነው እንደምታዩት፣ ግን በጣም ያምራል። ፈር ነው ከታች እዩት እና ሁለቶቹ አንድ አይነት ከለር ናቸው። ማሻላ እነዚህን የሚያማምሩ ገዝቼላታለሁ። እዚህ ጋር ደግሞ እዩት ማሻላ በጣለው ከዛም ብላኛለች ጥምጣም ብላኛለች። ሁለት ጥምጣም ዘጠ 900 ብር፣ አንድ ስጃረ 700 ብር፣ አንድ ሻል ሺህ 300 ብር። ከዛ እዚህ ጋር ደግሞ የሚያማምር ሽርጥ አለ። እዩት ይሄ ሱፍ ነው፣ በጣም የሚያምር ቆንጆ። ያማረሽን ስላለችኝ እኔ ያማረኝ ይሄ ነው። ሲሰራም በጣም ያምራል። ማሻአላህ 3 ሜትር ነው። ዋጋው ደግሞ በ650 ሂሳብ ነው ማለት ነው። እነዚህ ሽርጦች ደግሞ 5500 ብር ሂሳብ ነው የተገዙት። በርበር ይባላሉ። በጣም ቆንጆ ማሻላ የሆኑ ሁለቶቹን ከለር የተለያዩ ናቸው ማለት ብዙ ጊዜ ሽርጥ ብዙ አይነት ነው። ዋጋው ራሱ በጣም የሚለያይ ቃል እነዚህ 800፣ 700፣ 900 አሁን 900 የምንገዛችው ሽርጥ እና ይሄ ሽርጥ አንድ አይደለም። በተለይ ደግሞ ወደዚህ አንዳንድ ሽርጥ ለባሻ ሀገር ላይ እንዳታስተድጉ ማለት ሽርጥ ላከችልን ብለው እንዲሉ እንዳታረጉን። ምክንያቱም እነዚህ ሽርጦች ይለያያሉ። ዘማ እዩዋቸው፣ ስፋቱን እዩልኝ። ማሻላ ተባረክ። ስፋቱን እዩልኝ፣ ጽዳቱም ይለያል። ማለት የፈለኩን ነገር ምንድን ነው? ሽርጥም አናቂ መስላት አለ። እንዲህ ብለው ሰዎች እንዲወቅሱን እንዳታረጉን። ያን ስታዙን ዋጋውም እንደዚህ ነው እኮ ያ የተገዛው ብላችሁ ማለት አለባችሁ። ካልሆነ ደግሞ እንደዚች እንዳይቴ ርት ያለ ነገር ሰጥቶ ማረፍ ነው። በጣም ነው የሚያማምረው ከለሩ በቃ ይሄና ይሄ አንድ ነው። አስራ አንድ ሺህ ብር ነው የተገዛው ሁለቱ። ከዛ እዚ ጋር የልብስ ሳሙና ነው በአምሳ አምስት ብር ሂሳብ ደርዘን። እዚ ጋር ደግሞ የገራ ነው በአምሳ አምስት ብር ሂሳብ። ይሄ ኦቨል ኦሞ የዚህ ዋጋ ደግሞ አንድ ሺ አንድ መቶ እዚ ጋር ደግሞ ላርጎ ቆንጆ ላድርጎ ነው ይሄ ላድርጎ የተገዛላት ደግሞ ስትመሰላችሁ 600 እየተደወለ ነው ከዛ ምን አለ አሁን ወደ እቃዎች ከመምጣታችን በፊት እዚጋ የልብስ መስቀያ አለ። እዚጋ መቆንጠጫ አለን። እዚጋ የልብስ መስቀያ 400 ብር። እዚጋ ደግሞ የትኩስ ማውረጃ ወሳኝ ነገር 250 ብር። እዚጋ ማጅስቲክ ብረት ድስት አለ ባለ አምስት አሶ ይሄ ነው አቦታላችሁ። 13000 ብር ነው የገዛውላት። ይሄ ትልቀኛው ነው። ይሄ ትልቁ ነው። ማሻላ በጣም ቆንጆ ነው። እዚህ ጋር ቀጣይ ያለው ከዛ ቀጣይ ከዛ ቀጣይና ቀጣይ እቺ ትንሽ የምትባለው ማሻላ ተባልና ለሽሮ ምናምን ተፈለጋችሁ ይሆናል። ዋጋው 13000 ነው። እዚህ ጋር ደግሞ 350 ብር ሻምፖና አራመቶ ብር ደግሞ ቫዝሊን ብርድ ዳደለ እጃችሁን ይሄ በጣም ቆንጆ 100% ነው የሞደው ባዝሊን ነው። ዋጋው አራመቶ ብር ነው። ከዛ ምን አላት ቆንጆ የሆነ ፌርሙስ አንድ ታንድ ሊትር ጥሩ ነው አቃላችሁ እቺ ደግሞ በጣም ወጣ ያለች ናት። በጣም ነው የወደድኳት። ዋጋው 2000 ብር ነው አንድ ከዛ እዚህ ደግሞ ግራም እዚህ ግራም የቡና የቅመማቅመም መፍጫ ዋጋ 4600 ብር ይህን ይመስላል ማለት ነው። ከዛ ማራነጻጋር ግን አሳያችውምማሮ አያሽታ ቆንጆ ነጭ ማር ነው ያለችን አምስት ኪሎ ነው። ይህ የምታወፍ አምስት ኪሎ ነው በአንድ ሺህ ብር ሂሳብ ነው የገዛሁላት ማለት ነው። ያው እኛ እንድትደብኝ ያለችን ገበያ ውስጥ ከእሷ ነው የገዛሁት ሰባ ቱዋይቱ ስልሳ በስልሳ እዚህ ጋር ምናለ ኦቭን አለ አንዳንዴ የሆነ ጊዜ አቤታቸው ከሆነ ምሳራች ሺህ ብር ገለችው እሱ ካልሆነ ብለን እኔም እሷም ስንፈልግ ነበረ። ጀማ ግን ከሌለ ደግሞ ባለው ነው። እንግዲህ ይሄ አሪፍ ነው። ቱርክ ነው፣ ግን የሚገጣጠመው ሀገር ውስጥ ነው። ያ ያ ደግሞ እዛው ተገጣጥሞ የሚመጣ ነው። ልዩነቱ ያሉቻ ነው። እና በጣም ቆንጆ ነው። እነዚህ ቱርክ ናቸው የሚገጣጠመው ኢትዮጵያ ነው ማለት ነው። በደንብ ላታያችሁ አብራችሁ የሚቆዩ ቆዩ ሌሎቻችሁን ደግሞ ማዘዝ ምትፈልጉ ማዘዝ ትችላላችሁ ማለት ነው። እንግዲህ ይሄ ኦብን ቆንጆ ኦብን ታ የተገዛ ወድሜ ያለው ምናምን ግረተኛ ማስታወቂያ ሰርተን አናለው። ራስ አለው የሁሉም ጥራት አለው ኳሊቲ ሁሉም አለው እሺ እና አሪፍ የሆነ እቃ ነው። ታሳያችሁ መሻና ቢስሚላ ማሻ አባ ተማረክማል አራቱም የሚሰራው በኤሌክትሪክ ነው። ጀማ የሚሰራው በኤሌክትሪክ ነው። ጉ ጉብ ታረጉታላችሁ አሁንም ጉብ ሶስቱንም ለያም ይሄ አንደኛ እኔ ኦቭን ልንገራችሁ። ጀመረ ለዳቦ ይሆነኛል፣ ለኬክ ይሆነኛል ብላችሁ አይደለም የምትገዙት። ወላ የሚጠቅማችሁ እስቶ ከመግዛት ከመቀየር ኦቨን ግዙ በቃ ማንኛውም ይሁን ብቻ ቱርክያ ይሁን ማለት ነው። ወላ እዩት እስኪ ማሻላ ተባረክ ማለት በዓል አሁን ይሄ ጸዴ በቃ ማሻአላ ተባረከ እና እንደዚህ ሁሉ ነገሩ ወይ ተሟላ ነው። እዚጋ ምናለው መሰላችሁ ለየት የሚያደርገው ነገር ደግሞ ማብሪያ ማጥፊያ ሁላለው። ይሄ ራሱ ብሬከር አለው። ማሻአላ ተባረከ ተማ ይሄን ግድግዳ ላይ ተለጥፋላችሁ በጣም ጥድት ያለ እቃ ነው። ከዛ በመቀጠል እነዚህ ምን አለ መሰላችሁ ይገጣጥማል። ያው ልጅ ስለሚያቁም ስለሚያቁት ይሄንን የሚያደግም ነገር የለው። ባለ ሁለት ነው ባለ ሁለት ነው። ማሻላ ተባርክማ በጣም ከሚገባው በላይ አሪፍ የሆነ እቃ ነው። ሲቀጥል ደግሞ ይሄ ለማጽዳት ስትፈልጉ እዚህና እዚህ ጋ ይከፈታል። ያው እኔ ምስል አለኝ። ያው ዲቴል አይደለም። እኔ እንደውም ከዚህ እንትኑ ስሙን፣ ጥሩ ኳሊቲ ከዚህ የቀነሰ ነው። ከውጭ ነው የኛ የመጣውና ወላሂ በጣም ቆንጆ ነው። እነዚህ ነገሮች ከስቶቭ ይልቅ እነዚህ ናቸው በቃ የሚጠቅሟቸው። ኦቭን ነው። ኦቭን ብትገዙ እመክራለሁ ለዳቦ ምናምን ካላችሁ ደግሞ ለእናንተ የሚያስፈልጋችሁ ምንድነው? ፓትራ ነው። ፓትራ ብትገዙ ይጠቅማችኋል። እነዚህ ለዶሮ መሽዊ ምናምን ለመስራት አሪፍ ናቸው። ማሻላ መብራት ስላለ እንሞክረዋለን። ያው ጸዴ ነው፣ ውስጡን አሳየችው በደንብ ደስ የሚለው ነገር ማለት ነው። ዩት በቃ ፎ ያለን ይሄን ክፍትፍት አድርጋችሁ ማጽዳት ትችላላችሁ። ምናምን ዩት እና ፎ ያለ እቃ ነው። ማሻላ በጣም በጣም ወድጀዋለሁን። እስኪ እንሞክረዋለን። በእርግጥ ወጣቶች ናቸው መሞከር አንችልም፣ ምክንያቱም እዚህ ጋር የሚገጠማለው ያ ብሬከሩ እዚህ ጋር የሚገጠም ነው። ባለሙያ አምጥተው ራሳቸው ናቸው የሚያስገጥሙት እንደ ዐይነት ነገር እነሱ እንኳን ካልቻሉ ሁ አሁን ይሄ እራሱም ሁሉ ነገር የተሟላ ነው። እቃዎችን መልሰን እዚህችው በቃ ከገዛችሁ አሪፍ ነገር ስትገዙ ማለት ነው እናንተ ደስ እያላችሁ በቃ የገዛሁት እቃ የሚጠቀ ለምሳሌ የሚጠቅመኝ ነገር ነው በቃ ብላችሁ አስባችሁበት፣ ሲሆን በጣም አሪፍ ነው። ልሞክረው ነበር መሞከር ያልቻልኩበት ደግሞ፣ ማሻላ ሁሉ ነገር ፎያለ ነው። ልጆቹ ወጣቶች ናቸው፣ ራሳቸው ወንዶች ናቸው፣ ይገጥሙታል። የፈለጉትን ነገር መስራት የሚችሉበት የጸዳ ቱርኪያ ነው። ይሄ ቱርክ ነው ሙሉ ለሙ ዋጋውም ቆንጆ ነው። ማሻላ አርባ አራት ሺ ብር ወላሂ፣ በጣም ፎያል። አንዳንድ እዚህ ዋጋ ቀነሱ ምናምን ስታገኙ የኛ ሰው ምን ይመስላችኋል? በቃ አሪፍ እቃ ስላልሆነ ነው ምናምን ብላችሁ እንደዛ እንዳታስቡ። በጣም ኳሊቲ የሆነ እቃ ነው የገዛሁላት። ዋጋው አርባ አራት ሺ ነው። አንድ ሺ ደንበኛ ናት ብያስቀንሸው ነው እንጂ አርባ አምስት ሺ ብር ነው ይሄ። በቀጣ አርባ አምስት ሺ ነው የምንገዛው። ሰላማችሁ ይብዛ። ሰላም አለይኩም።